ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ሀይሚዬና ብሩኬ ከአባታቸው ጋራ ከጋሽዬ ጋር መጥተዋል። ትናንትና ብሩኬ ከጋሼ ጋር ፕራንክ አደርግሻለው ብሏት ነበረ። ብሩኬ እኮ አይናገር እንኳን ተናግሮ በዝምታው ገዳይ ነው እኮ እሱ ዝም ብሎ በተግባር ዝምታው በራሱ መልስ ነውና፣ ዛሬ ሀይሚ ተገኝታለች። ጋሽዬና ብሩኬ ነው ፕራንክ ያደረጓት። ፊቷ የኔ እናት እንዴት እንደምታሳዝነኝ። እሷ እኮ ፕራንክ ስታደርግ እንጂ ፕራንክ ስትደረግ በጣም ነው የምታሳዝነኝ፣ በነገራችን ላይ ማለት ነው። እና እንግዲህ ዛሬ ብሩኬና ጋሼ ተመሳጥረው ሃይሚን ፕራንክ አድርገዋታል ብዬ አስባለሁ። ምክንያቱም ትናንትና ብሩኬ አረግሻለሁ ከጋሼ ጋሁኝ ቢላት አይ ጋሼ ልጁን አሳልፎ አይሰጥም ብለው ነበር። አረታይ በቃ እንደውም አልናገርም ብሏት ነበረ። ይኸው ቃል በቃል ዛሬ ውሎ ሳያድር በትኩሱ ማለት ነው እና ሀይሚዬንና ግን እንዴት እንዳሳዘነች ፊቷን ሳየው ራሱ አሳዘነች። በጉጉት እንጠብቃችኋለን። የእኛ ጨሪቃዎች ሁልጊዜም እንዲመቁልን ፍቅራችሁን ያብዛላችሁ። ከሙሼ ጋራ ስናያቸው፣ ከጋሽዬ ጋር ስናያቸው እጅጉን በጣም ደስ ነው የሚሉኝ። እና ብሩኬ ከቤተሰቦቹ ጋራ ሲያስተዋውቃት እንድትደስ ደስ እንደሚሉ ወንድሊ ሲወዳችሁ ሁሉንም ቤተሰቡን ያስተዋውቃል። አያፍርባችሁም፣ ይኮራባችኋል። እና ብሩኬም በሀይሚዬ ስለሚኮራባት ስለሚወዳት ከቤተሰቦቹ ሁሉም ጋር ይሄው እያስተዋወቀ ነው ማለት ነው። እና ሀይሚዬም ከጋሽዬ ጋር ከዚህ በፊት አስተዋውቀዋለች። አሁን ደግሞ ማዘር ናት የምትቀረው ማለት ነው። እንግዲህ ማዘርም እንግዲህ በዚህ ሰሞን እንጠብቃለን ዳግማ ተንሳኤ ይተዋውቃሉ ብለን የብሩኬ እናት ጋሽዬ፣ የሀይምዬ እናት ሁነው ደግሞ በአንድ ማዕድ እየበሉ ሲተዋወቁ ነው ማየት የናፈቀኝ ውድ ቤተሰቦቼ ማለት ነው። እና ይህም ቀን ደግሞ ሩቅ አደለም፣ ቅርብ ነው እናየዋለን ማለት ነው። እንግዲህ ቪዲዮውን በጊዜ ልቀቁልን፣ በጉጉት እንጠብቃችኋለን። ጨሪቃዎች በያላችሁበት ሰላማችሁ ብዝት ይበልልኝ። ለምታበረታቱኝ ውድ ቤተሰቦቼ ደግሞ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እግዚአብሔር ይጠብቃችሁ። ውድ ሂቶቼ በስደት ያላችሁ ሁላችንም ስደት ላይ ነን ያለን ነው። ፈጣሪ ይጠብቀን። በሀገር በውጭም ያላችሁ ፈጣሪ ይጠብቃችሁ። ሰላማችሁ ብዝት ይበል። እግዚአብሔር ሀገራችንን ሰላም ያደርግልን። መልካም